ሁሉንም አስፈላጊ ንጥረ ነገሮች የያዘውን የንጥረ ነገሮች ሀብታም ስለተባለው ሲያዩት በጣም ትንሽዬ ነገር ግን በጣም ጠቃሚ ስለሆነው ቺያ ሲድስ ታውቃላችሁ? ሰላም ሰላም ውድ ቤተሰቦቼ፣ እንኳን ወደ ሶሉሽን ባይ ቤት የዩቲዩብ ቻናል በደህና መጣችሁ። እንደ ሁልጊዜው ለእናንተ ለውድ ቤተሰቦቼ ዛሬም በአዲስና ጠቃሚ ቪዲዮ ተመልሻለሁ። ዛሬ ለጤናችን አስገራሚ ጥቅም ስላለው ቺያ ሲድስ በውስጡ ምን አይነት ንጥረ ነገሮችን እንደያዘ እና በምን አይነት መልኩ መጠቀም እንደምንችል አብረን እናያለን። ከዛ በፊት ግን ለዚህ የዩትዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ በየጊዜ የሚለቃቸውን መረጃዎች መከታተል ትችላላችሁ። ቺያ ሲድስ በብዙ ንጥረ ነገሮች የበለጸገ የተልባ አይነት ባህሪ ያለው የሚመስል የዘር አይነት ሲሆን ለምሳሌ ያህል የምንመገበው ምግብ ውስጥ ሁለት ማንኪያ የቺያ ሲድ ስጨምረን ብንጠቀም በውስጡ 11 ግራም ፋይበር፣ አራት ግራም ፕሮቲን፣ 5 ግራም ኦሜጋ 3 ፋቲ አሲድ፣ በቀን ውስጥ ማግኘት ያለብንን ያህል 18 ፐርሰንት ካልሽየም፣ በሌሎች ምግቦች ላይ ብዙም የማናገኛቸውን እንደ ማግኒዥየም፣ ፎስፈረስ፣ አይረን ዚንግ ቫይታሚን ቢ1 ቫይታሚን ቢ3 ማግኘት እንችላለን። ቺያሲድስ ከፍተኛ ፋይበር ያለው ሲሆን ይህም ደግሞ ለምግብ መፈጨት ከፍተኛ አስተዋጽኦ አለው። በተጨማሪም በደማችን ውስጥ ያለውን የስኳር መጠን ስለሚቆጣጠር ሰውነታችን ውስጥ ከመጠን በላይ የሆኑ አላስፈላጊ የሆኑ ነገሮችን በቀላሉ ለማስወገድ ይጠቅማል ቺያሲድስ በፕሮቲን እና በኦሜጋ ስሪ ፋቲ አሲድስ የበለጸገ ስለሆነ በዋናነት የልብና የደም ቧንቧዎችን በተገቢው መልኩ ስራቸውን እንዲሰሩ ያግዛቸዋል። ስለዚህም የደም ግፊትን፣ ኮሌስትሮልን እና የደም መርጋትን በከፍተኛ ደረጃ ይከላከላል። ቺያ ሲድስ የንጥረ ነገሮች ሀብታም የተባለበት ሌላኛው ምክንያት ደግሞ ለአጥንታችን አስፈላጊ በሆኑት በካልሽየም ማግኒዥየም፣ በፎስፈረስ የበለጸገ ነው ማለትም ሰውነታችን በቀን ውስጥ ማግኘት ያለበትን ካልሽየም በበቂ መጠን ይይዛል። በጣም የሚያስገርመው ነገር አንዱ ደግሞ ከወተት የምናገኘውን የካልሽየም መጠን በእጅጉ ይበልጣል። ስለዚህም ቺያ ሲድስን በተገቢው መልኩ በመጠቀም የተለያዩ በአጥንት ምክንያት የሚመጡ ህመሞችን መከላከል እንችላለን። የቆዳችሁ ጤንነት ካሳሰባችሁ ቺያ ሲድስ አንዱ መፍትሄ ነው። በእድሜ ምክንያት የሚመጣ የቆዳ መሸብሸብ እና ብጉርን በከፍተኛ ደረጃ የሚዋጉ ንጥረ ነገሮችን ስለያዙ ንጹህ እና ጥርት ያለ ጤናማ ቆዳ እንዲኖራችሁ ይረዳሉ። በፍሪ ራዲያንት እና በአልትራቫዮሌት ምክንያት የሚመጡ ጉዳቶችን ለመከላከል በቀላሉ ማከብ የሚያስችሉ እንደ ቫይታሚን ኢ ባሉ አንቲ ኦክሲዳንቶች የበለጸጉ ናቸው። የመርሳት ችግርስ አሳስበውታል? ከዚህ በኋላ መፍትሄ ተገኝቷል። ቺያሲድስ የአይምሮን ሰላም ከፍ ያደርጋል። የመርሳት እና ከፍተኛ ጭንቀት ላለባቸው ሰዎች መፍትሄ ሆኗል። በውስጡ ያለው ኦሜጋ 3 ፋቲ አሲድስ፣ ቢ ቫይታሚንስ እና ለነርቭ ስርዓታችን አስፈላጊ የሆኑ ንጥረ ነገሮችን ስለያዙ አንጎላችን ስራውን በአግባቡ እንዲሰራ ያግዙታል። ከጓደኞቻችሁ ወይም ከቤተሰቦቻችሁ መሃል ወይ እርሱ እኮ ወይም እሷ እኮ በሽታ አይችልም ወይም አትችልም የሚባሉ ሰዎች አሉ። ከእንግዲህ በኋላ በሽታን በከፍተኛ ደረጃ የሚከላከለውን ቺያ ሲድስ ሲጠቀሙ መፍትሄ ያገኛሉ። ቺያ ሲድስ በሽታን የመከላከል አቅምን ያጠነክራል። በውስጡ እንደ ቫይታሚን ሲ ፍሪ ራዲካልን የሚያስወግዱ አንቲኦክሲዳንቶችንና ዚንክ ስለያዙ የተለያዩ ኢንፌክሽኖችን ለመከላከል ይጠቅማል። ስለዚህ ይህንን ተአምረኛ የተባለውን ቺያ ሲድስ በምን መልኩ መጠቀም እንችላለን? የሚለውን ስናይ በተለያዩ ምግቦች ላይ ጨምረን መጠቀም እንችላለን። ቺያ ሲድስ ውሃን በከፍተኛ ደረጃ የመምጠጥ ባህሪ ስላለው በጥንቃቄ መጠቀም ይኖርብናል። ይህም ማለት ምንጊዜም በመጀመሪያ ውሃ ውስጥ ዘፍዝፈን አቆይተን ከዛም በኋላ በፈለግነው አይነት ምግብ ውስጥ ጨምረን መውሰድ እንችላለን። በምን አይነት ምግቦች ላይ ጨምረን ብንጠቀም ተመራጭ ይሆናል ስንል ደግሞ ቺያ ፑዲንግ የሚባለው ሁለት ማንኪያ ቺያ ሲድስ በአንድ ብርጭቆ ወተት ላይ ጨምረን ለሁለት ሰዓታት ማቆየት ከተቻለ፣ ማታ ጨምረን ማሳደር። ከዛ ከላዩ ላይ የተለያዩ ፍራፍሬዎችን እንደ ስትሮበሪ፣ ሙዝ፣ ወይን ጨምረን መጠቀም እንችላለን። በተጨማሪም በቤታችን ውስጥ በቀላሉ በምናዘጋጃቸው ማንኛውም አይነት ጁሶች ውስጥ ጨምረን መጠቀም የምንችል ሲሆን ከእርጎ ጋርም ቀላቅለን መጠቀም እንችላለን። ቤተሰቦች ይሄንን ሁሉ ስታደርጉ ግን በጥንቃቄ መሆን እንዳለበት አስታውሱ። በቀን ከአንድ ማንኪያ ቺያ ሲድስ በላይ ባትጠቀሙ ይመከራል። ቀደም ብዬ እንዳልኳችሁ ቺያ ሲድስ ውሃን በከፍተኛ ደረጃ የመንጠጥና ውሃ ሲነካው የመነፋትና የመብዛት ጸባይ ስላለው ምንጊዜም ቺያ ሲድስን ከተጠቀምን በኋላ አብዝተን ውሃ መጠጣት መርሳት የለብንም። ውድ ቤተሰቦቼ እስቲ ደግሞ እናንተ ከዚህ በፊት ቻያሲድስን ተጠቅማችሁ ከሆነ በምን መልኩ እንደተጠቀማችሁና ያጋጠማችሁ ነገር ካለ አስተማሪ ይሆናል ብላችሁ የምታስቡትን በኮመንት ሴክሽን ላይ አስቀምጡልን፣ ተሞክሯችሁን አካፍሉን እያልኩኝ በቀጣይ ደግሞ ቻያሲድስን መጠቀም የሌለባቸው ሰዎች እነማን እንደሆኑ እና ለምን መጠቀም እንደሌለባቸው ተጨማሪ ቪዲዮ ሰራላችኋለሁ። የዛሬ ቪዲዮ ጠቃሚ ከነበረ ላይክ ማድረግ እንዳትረሱ። እስካሁን ቤተሰብ ያልሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን። በቀጣይ እስከምንገናኝ ድረስ ሰላም ቆዩልኝ። ቻው ቻው።